እየሰማው ስለሆነ አበባው ማን ያዘው፣ ይሄው እዩ። ከዛ የዩ ስራ ምን መሰላችሁ? ቶሎ ብለን መፍታት ነው። ካሜራማን ታዞራለሽ። ልክ ወደ በር ሲገቡ ማለት ነው።

ዌልካም፣ እንኳን እንደና መጣሽ። እንኳን ቀጥታ ቀጥታ እዚህ ጋር ማንሳት ትችላለህ። አሁን እኔ ወደዚህ ታቆይ ቀስ አይ መገመት እንኳን በዚህ ሰዓት ይከብዳታል።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 በዛሬ እሺ። ለማንኛውም ፋሚሊ ያንቺ ምርጫ፣ የኔንም ምርጫ ዛሬ በሚለቀቀው ቪዲዮ ላይ ኮሜንት ላይ እናስቀምጣለን። ከዛ ላይክ የበለጠ ስም ይጸድቃል ማለት ነው። ጋይስ ተስማምተናል። እሺ፣ ከእናንተም ጋር ተስማምተናል። ስለዚህ ሩታዬ አሁን ወደ ማየት ልትመጪ ነው። እንዳትለቃት። እኔ ወደዚህ ትንሽ ጠጋ ጠጋ ጠጋ። እሺ፣ እንግዲህ ተዘጋጂ ሩታ፣ ሰርፕራይዝ ለመደረግ ተዘጋጂ፣ ተዘጋጂ ተዘጋጂ አንድ፣ ሁለት። ዛሬ ሩታ እንግዲህ የመኪና ባለቤት ሆነታል። ኮንግራ ኮንግራ ኮንግራ

እንኳን ደስ አለሽ ሩታ፣ አሁን ማለት ነው። ይህ የምታዩ መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ ምንም ካንቺ የሚጠበቀው መንዳት ብቻ ነው። መንዳት ብቻ ነው። እንግዲህ ፋሚሊቼ ይሄንንም አውቄ ሰርፕራይዝ እንደማደርጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድም እጇ ላይ ነው ያለው። ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነው። ማለት ነው። አውቀላ አይደለም። ይብርልኝ። የእውነት ምንም ነው የምናውቀው። አይ እኮ ሲያንስብሽ ነው እንጂ። አይ ለማሻሻል ማለት ነው። እሺ፣ የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኛለህ። ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት አሁን ይህንን የምታዩት የሱዚኬ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ! እንኳን ደስ አለሽ! እንግዲህ ልጅሽ በረከቱ ሙሉ ጋር የመጀመሪያ ልጅሽ። እሺ ለማንኛውም ርታዬ ይህንን ሰርፕራይዝ ስናደርግሽ ያው በሐሳብ ሙሉ ጓደኞች ያግዘውኛል። ያው በገንዘብ እኔ እንትን ብልም እነሱ ደግሞ ሐሳባቸውን በደንብ አድርገው ነግረውኝ፣ እንዲህ ብናደርግ እንደዚህ እንደዚህ አድርገን ሰርፕራይዝ ሩታን ማድረግ እንችላለን ብለውኝ እንግዲህ በመጨረሻም የጋራ ሐሳብ ሆኖ ተሳክቶልናል ማለት ነው። እና ደስታሽን በደንብ ግለጭልኝ እስኪ በደንብ በነፃነት ማለት ነው። ምን ተሰማሽ? ምን ተሰማሽ? ምን ሆነው አውቀን እራስሽ ማለት ነው። ከእዚህ ግቢ እራስሽ ይዘሽው ነው የምትወጪው ከዛ እናንተ ግቢ ነው የምታስገቢው። ከዛ መቼም አላምን ማለት አቺ ወይንም ሁለት ቀን ሶስት ቀን ግቢ ስታሳድሪ በደንብ እያመንሽ እያመንሽ እትመጫለሽ። አይ እንዳምን እዚው እዛው ነው ማድረው። እና የተሰማሽን ስሜት እስኪ ንገሪያቸው። በጣም አመሰግናለሁ ሁላችሁንም፣ በተለይ አንተን በጣም አርግ ያመሰግናለሁ ግን የምራችን ነው? እሺ። በጣም በጣም አመሰግናለሁ። በጣም ከልቤ እኔ እንጃ ስለተጨነክልኝ እኔ ለማስደሰት እኔን ሰርፕራይዝ ለማድረግ ብዙ ጣውሬድን ስለወጣ ስለወረድክ ከልብ አመሰግናለሁ።

እና መጀመሪያ የመኪና ባለቤት ስለሆንሽ በጣም ደስ ብሎኛል። ያው ደስተኛ ተሆኛለሽ በእያስባለሁ ደስተኛም ሆነሻል። እና ከፊትሽ ደስታሽን ነው ስለሆነ ብቻ ልጅሽ ብዙ በረከት ይዞልሽ መጥቷል። ከዚህ በኋላ ደግሞ ብዙ ነገሮች ይዞልሽ እንዳይመጣ አልተራጠረም። እና እንኳን ደስ አለሽ። በኋላ ደግሞ ደስተኛ እንደምትሆኝ መቶ እርግጠኛ ነኝ። አይበቃኝ ሌላ ለማለት እሺ መጀመር እንግዲህ ልጃችን ልጃችሁ የአይን አባት ሆኛለሁ አይደል እሺ ብቻ የአብርሽና የሩታ ልጅ ብዙ በረከት ይዞ እየመጣ ነው እንግዲህ የመጀመሪያውን በረከት የመጀመሪያው በመጀመሪያው አመት ቢባል ራሱ ሁለተኛው ወር ላይና ገና እና የመጀመሪያውን በረከት ይዞ እየመጣ ነው ከዚህ በኋላ ገና ብዙ በረከት ይዞ ይመጣል ርታየ፣ ይገባቻል ይገባሻል። በተለይ ደሞ ላንቺ እናስነት ከባድ እንደሆነ አሳይቶሽናል። ከዚህ በኋላ ጋቢና ልጅ ተቀምጦ አንቺ በዛ በኩል ከትምርት ቤት አሁን ነው ጀምረው ሁላችሁ ነው ወልደሽ ወደ ቤት ነበር ግን ደግሞ በአንዳንድ ነገሮች ምክንያት ያልተስተካከለ ጉዳይ ስለነበረው አልጨረስንልሽም ነበር ነው እንጂ የዛሬ 15 ልክ ከሐኪም ቤት ወደቤት ስትገባ በመኪና በደምብ እንቀበላታለን ብለን ያሰብነው የነበረው ለዛም ጭምር ነው። በቃ እንዳይነበራት ያንን ዲኮር ምናምን አድርገው እንብሩክ እዛ ቤት ሰርፕራይዝ ያደርጓት ማለት ነው ያንን ቤት እና ዛሬ እንግዲህ አየህ በደምብ ደስ እንዲልሽ ብለን ይህንን ያደረግነው። ከዛም ባለፈ እንግዲህ የሁለት መኪና ባለቤት ሆነናል። አንድ ቤት ውስጥ ለመኪና ይቀጥላል፣ የኪሩቤል ይቀጥላል። ከዛ የኔ ብቻ አይደለም አባ ግን ደላች ለሱም እንገዛለታለን። የእናንተም ይቀጥላል፣ የነቢኒ፣ የነፈረንጁ፣ የነካሊብ፣ የሁላችሁም ቀስ በቀስ ይቀጥላል ብዬ አስባለሁኝ። ያው አብረን ተጋግዘን ብዙ ቦታ እንደርሳለን ብዬ ተስፋ አለኝ። እንግዲህ ቀጣይ ደግሞ በዚህ አመቱ የሁላቸውንም ደግሞ መኪና ለመመረቅ ያብቃን እግዚአብሔር ደግሞ ያደርገዋል። ከኛ የሚጠበቅብን ምንድን ነው? ጨዋታ ላይ ጎበዝ ናቸዋለህ። ተጫወቱት ጫወቱ የለ እንደ ጨዋታውን ብቻ። ለማንኛውም ፋሚሊዎቼ ደስ ብሎናል፣ ይህንን ታይም በማየታችን። ብቻ ፈጣሪ ይመስገን። እኔ ምንም የምለው ነገር የለም። ያው ሁሌ ሁሉ ነገር ያደረገው በኔ ጉልበት፣ በኔ አቅም፣ በኔ እንትን ሳይሆን የፈጣሪ ስራ ነውና ተመስገን ነው። የምሬን እውነት ተመስገን ነው። ከዚህም በላይ ደግሞ ሌሎች ነገሮችንም ለማስመረቅ ያብቃን እንላለን ማለት ነው። ሩታዬ ዛሬ እንግዲህ የደስታሽ ቀን ነው። ስትት ብለሽ መዋል ትችያለሽ። አንድ አበባ ነው ደግሞ ብቻ አይደለም የገዛሁልሽ፣ ትልቅ አበባ ነው ብቻ ይችላል ነበር አንተው

ሁለ አበባ እሸጣለሁ። ለማንኛውም ኦንላይን አበባ መሸጥ ጀምራለች፣ ሱቅ ከፈችሁ። በዚህ ሳምንት ብዙ አበባ ነው ለካ እመጣለች፣ ሰብስቤያቸው እና ን ላይ ማለት ነው እሸጣቸዋለች። እንግዲህ እቤትም ነገሪያቸው ሰርፕራይዝ እንኳን ደስ አላችሁ ቢያቸው እና መኪናውን ከቻርጅ እንደውም እየነዳሽ እየዘሽላችሁ ብትገኙ ደስ ይለኛል። ሁሉ ነገር ሁሉ ተደርጎ ነው የመጣው። አሁን ልጁን እርሺውና፣ ደሞ ማለት ነው ሩስታ ከልጅዋ ጋር ሳይሆን ጊዜዋን የምታሳልፍ የሚመስለኝ ከዚህ መኪና ጋር አሁን ማለት ነው ከመኪናሽ ጋር አንድ እግሩ ቆሸሸ፣ አንድ ጫማ፣ አንድ ልብስ ልጠብለት እያልሽ አልፈልግም፣ እናንተ እየመጣችሁ ታጥቁልኝ ያላችሁ ቢሆን፣ መቼስ መውጣት አይቻልም በዚህ ጊዜ። ያው ከዚህ በኋላ እንግዲህ እግዚአብሔር ካለ ቢያንስ አንድ 15 ቀን ወይንስ አንድ ወር ይጠበቅብሽ? አንድ 15 ቀን ይበቃኛል። እኔ ግን ሁሉም ገና አንድ ወር እያሉ ነው።